በመጀመሪያ ዓለም አዲስ በነበረችበት ጊዜ እግዚአብሔር ኤደን ተብሎ የተጠራው የአትክልት ስፍራን አዘጋጀ። ይህንን የአትክልት ስፍራ እንዲንከባከቡት የመጀመሪያዎቹ ሰዎች አዳምና ሔዋንን እግዚአብሔር በዚያ አኖራቸው። አትክልቱ በጣም ደስ የሚል ስፍራ ነበር። በውስጡ ድንቅ አትክልቶችና እንስሳት ነበሩ። አዳምና ሔዋንም ከአንዱ ዛፍ በስተቀር ከሁሉም ዛፎች ፍሬ መብላት ይችሉ ነበር። እግዚአብሔርም መልካምንና ክፉን ከሚያስታውቀው ዛፍ እንዳትበሉ አላቸው። አንድ ቀን ሔዋን በአትክልቱ ስፍራ ስትመላለስ ጥበበኛና ተንኮለኛ የነበረው እባብ ተናገራል። ይህ ተራ እባብ አልነበረም፣ ምክንያቱም መናገር ይችል ነበር። እግዚአብሔር ከፈጠራቸው ፍጥረታት ሁሉ ይልቅ ተንኮለኛ ነበር። ባቡም ሔዋንን በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟል ብሎ ጠየቃት። ሔዋንም ለእባቡ አለችው፣ በአትክልቱ ስፍራ ካሉት ዛፎች ፍሬ መብላት እንችላለን፣ ነገር ግን እግዚአብሔር በአትክልቱ ስፍራ መካከል ከሚገኘው ዛፍ ፍሬ አትብሉ፣ አትንኩትም፣ አለበለዚያ ትሞታላችሁ ብለዋል አለችው። እባቡም እያታለለ እንዲህ ያላት፣ አትሞቱም። ከፍሬው በበላችሁ ጊዜ ዓይናችሁ እንደሚከፈትና መልካምና ክፉም በማወቅ እንደ እግዚአብሔር እንደምትሆኑ እግዚአብሔር ስለሚያውቅ ነው። ሴቲቱ የዛፉ ፍሬ ለመብል መልካም፣ ለአይን የሚያስደስትና ጥበብንም ለማግኘት የሚያጓጓ እንደሆነ ባየች ጊዜ ከፍሬው ወስዳ በላች። ከእርሷን ጋር ለነበረው ለባሏ ሰጠችው፣ እርሱም በላ። ፍሬውን በበሉ ጊዜ ነገሮች ተለወጡ። እግዚአብሔር በአትክልቱ ስፍራ ሲመላለስ ድምፁን ሰምተው በዛፎቹ መካከል ተሸሸጉ። እግዚአብሔርም የሆነውን ነገር አወቀ። አዳምና ሔዋንን በጠየቃቸው ጊዜ እነርሱም እባቡ ነው ያሳሳተናል። ባደረጉት ነገር ምክንያት ከኤደን ገነት መውጣት ነበረባቸው። ሕይወታቸው ከዚህ በኋላ አስቸጋሪ እንደሚሆን እግዚአብሔር ነገራቸው። ነገር ግን እግዚአብሔር ከእንስሳት ቆዳ የተሠራ ልብስ አለበሳቸው፣ ለነርሱም እንደሚጠነቀቅ አሳያቸው። እባቡም ተቀጣ፣ ከኤደን ገነት ተጣለ። ከምድር አራዊትም ሁሉ ተለይቶ የተረገመና በሆዱ የሚሄድ ሆነ። ከዚያም ጊዜ ጀምሮ እባቡ ለሰው ልጆች ጠላት ሆነ።